ወርዶችን እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እንማማራለን። ከዚህ በፊት በክፍል አንድና በክፍል ሁለት የተለያዩ ወርዶችን ወይም ደግሞ ቃላቶችን አይተን ነበረ። ዛሬ ደግሞ በክፍል ሶስት ቪዲዮችን እንዲሁም ተጨማሪ የሆኑ የእንግሊዝኛ ወርዶችን እንዴት በቀላሉ ማንበብና መተርጎም እንደምንችል እንማማራለን። እንግዲህ በባለፈው ትምህርታችን የቪዲዮችን እንደነገርኳቸው እንግሊዘኛን በቀላሉ አረፍተ ነገር መመስረት በቀላሉ መናገር ለመቻል የመጀመሪያው ምዕራፍ የእንግሊዘኛ ወርዶችን መቻል ነው። የእንግሊዘኛ ወርዶችን እንዴት እንደምናነብና በአማርኛው ትርጉማቸው ምንድን ነው የሚለውን ነገር ማወቅ ካልቻለን በቀላሉ እንግሊዘኛን መናገር መልመድ አንችልም ማለት ነው። ሰው ዛሬ ከዚህ ጋር የምታዩቸውን የተለያዩ የእንግሊዘኛ ቃላቶች እንዴት በቀላሉ እንደምናነብና በአማርኛው እንደምንተረጉም እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ቃል ምን ይላል? ከዚህ ጋር በአማርኛው ተጽፏል። ከዚህ ጋር ፊት ለፊት በሙሉ የምታዩት በአማርኛው ጽፍያቸዋለሁ ማለት ነው፣ አማርኛ ለምችሉ ልጆች። ሶ አሁን ከዚህ ጋር ምን ይላል? አርዝ ይላል፣ አማርኛው አርዝ። ሶ ከዚህ ጋር ይሄ አርዝ የሚለው የአማርኛ አቃላቶች እያንዳንዳቸው የትኛውን የእንግሊዝኛ አልፋቤት ይተካሉ የሚለውን ነገር ስንመለከት የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ኢ ነች። ሶ ኢ ማለት እ ነች ወይም ደግሞ እንደ እ ነው የምናነባት ማለት ነው። ኦኬ ከዛ ኤን እናልፍና ወይም ደግሞ ኤ ሳይለንት ነች አትነበብም። ምክንያቱም ሁለት ቫውሎች በተከታታይ ከመጡ የመጀመሪያው ሲነበብ ሁለተኛው አይነበብም ብለን በተደጋጋሚ አይተናል። ሶ ኤን እናልፍና አርን እንደር እናነባታለን። እንደር። ኦኬ ከዛ ቲ ኤች እንደዚህ ይነበባል። እንደዚህ ሶ በአንድ ላይ ሲነበብ ምን ይሆናል ማለት ነው? አ ር ር ዝ አርዝ፣ አርዝ ብለን በቀላሉ ማንበብ እንችላለን ማለት ነው። አርዝ ማለት በአማርኛው ምድር ማለት ነው። ምድር ወይም ደግሞ መሬት እንደማለት ይሆናል ማለት ነው። ኦኬ ወደ ሁለተኛው ስነድ፣ ሁለተኛውን በተመሳሳይ ከዚህ ጋር አማርኛው ምን ይላል? ፋየር ይላል። ፋየር ከዚህ ጋር የምታዩቸው ሶስቱም የአማርኛ ፊደሎች የሚተኩት የእንግሊዝኛ አልፋቤት አለ ማለት ነው። ሶ አሁን ከዚህ ጋር ኤፍ እንደምን የሚነበብ ማለት ነው ኤፍ አይ ፋ የ ተብሎ ይነበባል። ወይም ደግሞ እንደ ፋና እንደ የን የሚነበብ ማለት ነው። ከዛ አርን እንደ ርን እናነባታለን። ይህ ሳይለንት ነች፣ ወይም ደግሞ አትነበብም። በአንድ ላይ ሲነበብ በአንድ ላይ ሲነበብ ምን ይሆናል? ፋየር ፋየር ብለን እናነባዋለን። ፋየር ፋየር ማለት ምን ማለት ነው የሚለውን ነገር ስናይ ፋየር ማለት እሳት ማለት ነው። እሳት፣ ኦኬ። ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? አማርኛው እንደምታዩት ዲዝ ይላል። ዲዝ ዲ ኢ ዲን ይወክልልናል ወይም ደግሞ እንደ ዲ ነው የሚነበብ ማለት ነው። እንደዲ ዲ ኤ ሳይለንት ነች፣ ወይም ደግሞ አትነበብም። ቲኤች እንደዚህ ይነበባል ማለት ነው። ሶ በአንድ ላይ ስናነበው ዲ ዝ ዲዝ፣ ዲዝ በአማርኛው ዲዝ ማለት ሞት እንደማለት ነው። ሞት። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል አማርኛውን፣ እስኪ እናንበበው። አማርኛው ስታር ይላል። ስታር። ሶ እንግሊዘኛውን ስናነበው እንግሊዘኛውን ስናነበው ኤስን እንደምን ነው የምናነባት? እስ የሚል ድምፅ ለሚኖራት እስ። ከዛ ቲኤ እንደ ታይ ይነበባል። አርን እንደ ርማ አንበብ። በአንድ ላይ ስናነበው እስ ታር፣ እስታር፣ እስታር ብዬ አነባዋለሁ። በአማርኛው ስታር ማለት ኮከብ እንደማለት ነው ኮከብ። ኦኬ ይህስ ምን ይላል? ይሄኛውን ደግሞ ሁሌም ዲኦ እንደምን የሚነበብ እንደ ዱ ነው የምናነበው፣ እንደ ዱ። ስለዚህ ምን ብለን እናነበዋለን? ዱ ዱ ተብሎ ይነበባል። ዱ ማለት በአማርኛው መስራት ማለት ነው መስራት። ኦኬ ወደዚኛው ስንሄድ ይሄኛውስ ምን ይላል? አርኦ ሮን ይተካልናል፣ ወይም ደግሞ እንደ ሮ ነው የምናነበው። ኤን እናልፋታለን፣ ወይም ደግሞ ሳይለንት ነች። ዲን እንደ ድን እናነበዋለን። በአንድ ላይ ሲነበብ ሮ ድ፣ ሮድ ሮድ ብለን እናነበዋለን። ሮድ ማለት በአማርኛው መንገድ ማለት ነው። መንገድ ኦኬ፣ ይስ ምን ይላል? ኦኬ፣ ቢአይ ቢን ይተካልናል፣ ወይም ደግሞ እንደ ቢ ይነባባል ጅን እንደግ ማንበብ እንደ ግ ሶ ቢንና ግን በአንድ ላይ ስናነባቸው ቢ ግ ቢግ ቢግ ተብሎ ይነበባል። ቢግ ማለት ትልቅ ማለት ነው። በአማርኛው ትልቅ እንደማለት ነው። ኦኬ ወደዚኛው ስነድኛውስ ምን ይላል? ኤስኤ ኤስኤ እንደ ሳ ነው የምናነበው ደብሊውን እንደው ማንበብ ሶ በአንድ ላይ ስናነበው ሳ ው ሳው ሳው ሳው ማለት ማየት እንደማለት ነው። ማየት ኦኬ። ይህስ ምን ይላል? ወደዚኛው ስነት ደግሞ ኤን እንደ አ ማንበብ አርን እንደ ር ቲን እንደ ት በአንድ ላይ አ ር ት አርት አርት ብለን እናነባዋለን። አርት ማለት ጥበብ እንደማለት ነው። ቁጥበ ኪን በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ እምን ይላል የሚለውን ነገር ስናይ፣ አሁን ይህ እምን ይላል በአማርኛው እስካይ ይላል። እስካይ ሰው ኤስን ኤስን እስ የሚል ድምፅ አላት ወይም ደግሞ እስ ተብላ ተነበባለች። ወይም ደግሞ የሚል ድምፅ ይኖረዋል። ኬን እንደምናነባዋለን ኬን እንደ ካማንበብ ዋይን እንደይ በአንድ ላይ ሲነበብ እስካይ እስካይ፣ በአማርኛው ሰማይ ማለት ነው። ሰማይ። ኦኬ፣ ወደ ሁለተኛው ስነድ፣ ሁለተኛው ስ ምን ይላል? አይ ኤ አይ አር፣ ኤ አይ አር በአንድ ላይ ሲነበብ ኤር ኤር፣ በአማርኛውም ኤር ይልልናል። ኤር ማለት ትርጉሙ አየር ማለት ነው። አየር የምንተነፍሰው ኦክሲጅን ወይም ደግሞ ካርቦን ዲኦክሳይድ የምንለው የምናስወጣውና የምናስገባው አየር ማለት ነው። ኦኬ ወደሚቀጥለው ስነድ የሚቀጥለውስ ምን ይላል? ኦኬ ቲ አይ ታይ የሚል ድምፅ ይኖረዋል። ታይ ኤም እንደ ም ይነበባል። ኢ ሳይለንት ነች ወይም ደግሞ አትነበብም። ሶ በአንድ ላይ ስናነበው ታ ታይ፣ እም፣ ታይም። ታይም በአማርኛው ጊዜ ማለት ነው። ጊዜ ኦኬ ወደሚቀጥለው ስነድ ይህ ምን ይላል? ኤም ኦ እንደሙ ማንበብ እንደሙ አንዷ ነው፣ እናልፍና ኤንን እንደ ን ማንበብ በአንድ ላይ ሲነበብ ሙ ን ሙን ሙን፣ በአማርኛው ሙን ይላል። ትርጉሙ ጨረቃ ማለት ነው። ጨረቃ። ኦኬ ወደዚኛው ስንሄድ ኤች ኦ ዩ በአንድ ላይ ሲነበብ ምን ብለን እናነበባው? how how በአማርኛውም how ይላል። how ማለት ትርጉሙ እንዴት እንዴት እንደማለት ነው። እሺ ይህስ ምን ይላል? ወደዚኛው ስነድ ኤችኤ እንደ ሀ ይነበባል። ኦኬ ቪን እንደ ቭ ማንበብ ይህ ሳይለንት ነች ወይም ደግሞ አትነበብ። በአንድ ላይ ሲነበብ ሀ ቭ ሀቭ ሀቭ በአማርኛው አለኝ ማለት ነው። አለኝ እሺ ወደዚህኛው ስንሄድ ይሄኛው ደግሞ ኤፍኤን እንደ ፋና እናነባዋለን ኦኬ ሲን እንደ ክ ቲን እንደ ት ማንበብ በአንድ ላይ ሲነበብ ፋ ክ ት ፋክት ፋክት በአማርኛው እውነታ ማለት ነው እውነታ እሺ ወደዚኛው ስንሄድ ይሄኛውስ ምን ይላል ይህኛው ደግሞ ዲዩ እንደ ዱ ይነበባል። እንደ ዱ ኦኬ። ቲ ዋይን ባንድ ላይ እንደ ቲ ማንበብ። ባንድ ላይ ሲነበብ ዱ ቲ፣ ዱ ቲ፣ ዱ ቲ በአማርኛው ግዴታ ማለት ነው። ግዴታ። እሺ ወደዚህኛው ስነድ እኛውስ ምን ይላል? ኤስ ኤች ኦ እንደ ሾ ነው የምናነበው። እንደ ሾ አርን እንደ ር ቲን እንደ ት ማንበብ። በአንድ ላይ ሲነበብ ሾ ር ቲ ሾርት ሾርት በአማርኛው አጭር ማለት ነው። አጭር። ኦኬ። ይህን በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? ኦኬ ከዚህ ጋር አሁን በአማርኛው ዋተር ይላል። ዋተር። ሶ ደብሊው ኤን እንደምን አንብበነው ነው? እንደ ዋ ነው የምናነበው። ቲኢ እንደ ተ አርን እንደ ር በአንድ ላይ ሲነበብ ዋ ተ ር ዋተር ዋተር፣ በአማርኛው ውሃ ማለት ነው። ውሃ። እሺ፣ ሁለተኛውስ ምን ይላል? ኤል አይ ላይ የሚል ድምፅ ይኖረዋል። ላ ይ። ኦኬ፣ ኤፍ እንደ ፍ፣ ኢሳይለንት ነች ወይም ደግሞ አትነበብ ሰው። በአንድ ላይ ስናነበው ላይ እፍ፣ ላይፍ። ላይፍ በአማርኛው ህይወት ማለት ነው። ህይወት። ኦኬ ኤስ ምን ይላል? ሲኤን እንደ ካማንበብ ኤንን እንደ ን በአንድ ላይ በአንድ ላይ ሲነበብ ካን ካን ካን በአማርኛው መቻል ማለት ነው። መቻል ኦኬ። ወደሚቀጥለው ስንሄድ ኤስ ዩ ኤን ይላል። ኤስ ዩ ኤን ኤስ ዩ ኤን በአንድ ላይ ሲነበብ ሰን ሰን ብለን ነው የምናነበው። በአማርኛውም ሰን ይላል ትርጉሙ ፀሐይ ማለት ነው። ፀሐይ። እሺ፣ ወደዚህኛው ስነድ ይህኛውስ ምን ይላል? ኤፍ አር ኢኢ በአንድ ላይ ሲነበብ ፍሪ፣ ፍሪ፣ ፈሪ፣ ፈሪ በአማርኛው ነፃ ማለት ነው። እሺ፣ ወደዚኛው ስነድ ደግሞ ቢኦን ምን ብለን ማንበብ እንደ ቦ እናነባዋለን እንደ ቦ። ኦኬ፣ ኤክስን ክስ ክስ የሚል ድምጽ አለው። በአንድ ላይ ሲነበብ ቦ ክስ ቦክስ፣ ክስ ቦ ክስ በአማርኛው ማለት ነው፣ ሳጥን ማለት ነው። ሳጥን። እሺ፣ ወደዚህኛው ስንሄድ ደግሞ ጅ ኦን እንደ ጉ ማንበብ፣ ከዛ ኦን እናልፍና ዲን እንደ ድ ማንበብ። በአንድ ላይ ሲነበብ ጉ ድ ጉድ ጉድ፣ በአማርኛው ጥሩ ማለት ነው። ጥሩ እንሺ ወደዚህኛው ስንድኛውስ ምን ይላል? ጂኦ ኤ ኤል በአንድ ላይ አሁን እዚህ ጋር ጂኦን እንደ ጎ ነው የምናነበው። ኤ ሳይለንት ነች ወይም ደግሞ አትነበብም። ኤልን እንደ ል ነው የምናነበው። በአንድ ላይ ሲነበብ ጎ ል፣ ጎል፣ ጎል በአማርኛውም ጎል ይላል። ትርጉሙ ግብ ወይም ደግሞ እቅድ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻው ደግሞ ኦኬ፣ ኤልን እንደ ላ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ፣ በአንድ ላይ ሲነበብ ላ ስ ት ላስት። ላስት በአማርኛው መጨረሻ ማለት ነው። መጨረሻ። ኦኬ፣ እንደዚህ እያደረግን በቀላሉ ንባብም ትርጉሙን መለማመድ እንችላለን ማለት ነው። ማንኛውም ያልገባችሁ ጥያቄ ካለ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን ገብታችሁ ብታናግሩን የእናንተ ጥያቄ ለመመለስ ዝግጁ ነው፣ ማለት ነው። የዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበር።